አሁን ይሄን ጉድ ማን ያምናል ዛሬ ሀይምዬ ምንቴ ከሜሉ ጋር ንን ሲያረግ እድገፍ እንዳያዘችው እንደ ሀሳብ ግን ንን የምትለዋን ቃል ብታብራሩልን ባይነ ዛሬ እንግዲህ ሀይምዬ በብንቴ ቻናል መታለች ብሩኬ ደግሞ በጀሚል ቻናል መጥቷል ሁለቱም የተለያየ ነገሮችን ይዘውልን መጥተዋል እንደዚሁ በቲክቶክ ላይም ሀይምዬ መታለች የተለያየ ስምም እየ ተሰጣን ነው በርከት ያሉ ነገሮች እንጅላችሁ መጥቻለሁ ላይክ ና ሸር ሰብስክራይብ እያደርጋችሁ እስከ መጨረሻ አብራችሁ ይቆዩ በመጀመሪያ እንግዲህ ከብሩኬ ሲጀምርላችሁ ይጀምርላችሁ ከዚህ በፊት ጂሜል እንደምታቁት ወደ ሶሻል ሚዲያ ሲመጣ በጣም ብዙዎቻችን እነ ሀይሜን እነ ብሩኬ አብራችሁ ስሩ፣ አንድ ቀን ቪዲዮ ስሩለት ያልን ኮሜንት ላይ በቪዲዮ ብዙ ነገር ስንላቸው ነበር። እነሱ ደግሞ ኦዲየንሳቸውን እንዴት እንደሚያከብሩ ሰዎችን እንዴት እንደሚሰሙ እንግዲህ በዚህ ማየት ትችላላችሁ። ኦዲየንስ ከዚህ በፊት አብራችሁ ቪዲዮ ስሩለት፣ አንድ ቪዲዮ ስሩለት ስትሉ ነበርና ቡታጅራ ስላልመጣ ነው ዛሬ ግን ይኸው ተገኝቻ ተገኝቻለሁ ብሎ ለጀሚል እናት አንዳንድ አንድ ስጦታዎችን ይዞ ብሩኬ በጀሚል ቻናል ላይ መጥቷል። እውነት ለመናገር ልጁም ፈጣሪ ይመስገን በፍጥረት ነው ያደገው። አርባ ምናምን ሺህ ገብቷል። አሁን ደግሞ ጉዞ ወደ ሀምሳ ሺህ ቤተሰብ በኢትዮጵያ ላይ ሁላችንም ስንኖር ያው አቅመ ደካማ ማለት ጥረው ግረው ነው እናት አባቶቻችን ያሳደጉን፣ ደርሰን ደግሞ እነሱን ያለ መርዳት መርዳት እየፈለግን ግን የስራ ጦት የተለያየ ነገር በችግር ተቸግረን እነሱን ሳንረዳቸው ብናጣቸው ስሜቱ ከባድ ስለሆነ ይሄ ልጅም ለእናቱ መድረስ ስላለበት ሁላችሁም እንግዲህ ሰብስክራይብ እያደረገ ያደረጋችሁ ማሳደጋችሁን ያው መልካም ልባችሁን ቅን ልባችሁን አይቀይረው። ብሩኪም በጣም እንደሚወደንና እንደሚተማመንበት እንደሚተማመንብን ይቅርታ ላስተካከል፣ ደረቱን ነፍቶ ነው የተናገረውኝና ዛሬ ስለሄደ ብሩኪ እናመሰግናለን። በቃ ለእኛ ሪስፔክት እንዳላችሁ እንደምትወዱ፣ እንደምታከብሩ ነው ያየንባችሁ። በእርግጥ በሰዓቱ ሁሉም ሸር አርቆለት ነበረ። እኛም ደግሞ ለሱ መረባረብ እንፈልገን ነበረ ለጀሚል ምክንያቱም መጀመሪያ ወጣት ሆኖ ቁዝም ብሎ ሲቀመጥ በጣም ነበር የከፋን። የመጀመሪያ ቪዲዮውን ሁላችሁ ማየታችሁ ከሆነ ለሙይዛው ስትመጣ ማለት ነው እኛና እንግዲህ ዛሬ ብሩኬ ቪዲዮ ከሱ ጋር ሄዶ ሰርቷል እና አመሰግናለን። ማለት እንደዚህ በቃ ማበረታታት ይልመድባችሁ። ቡታጅራ ላይ ብቻ ሳይሆን አዲስ አበባም አንዳንድ ወጣቶች አሉ፣ ቁጭ ብለው ወይ ሱሰኛ የሆኑ ወይ ድንጋይ የሚያሞቁ እንደዚህ ሰርቶ መለወጥ እያለ ነገር ግን መንገዱን የሚያሳያቸው ሰው ጠፍቶ አንዳንድ ሲስተሞችን የሚነግራቸው ሰው አጥተው ከመስራት ይልቅ በትንሽ ነገር ገንዘብ ከማምጣት ይልቅ ስርቆትን ምናምን እየተለማመዱ ያሉ ሰዎች አሉና እነሱ እርሱም ወደ እናንተ ያው መጫ ካሉ እነሱንም ለማበረታታት ሞክሩ። ብቻ ቴንኪው ብሩኪ እናመሰግናለን። ሀይሚ ያልሄደችበት ምክንያት እንደነገርኳችሁ በምንቴ ቻናል መጥታለች። ምንቴ ማለት የናኒ ወንድም የሀብ ባለቤት ወንድም ማለት ነው እና ከናኒ ጋር ሆናን የመጣችው ምራትና ምራት ነው የሚባሉት ወይንም የወንድማማቾች ሚስቶች ናቸው። ዛሬ የመጡትኝና እኔ በጣም ደስ ያለ ነገር ምን እንደው ልንገራችሁ። ሀይሚዬ ናኒ ስጠራት ምናለች? ሀይሚዬ በጣም ጎበዝ ነች፣ ትችያለች፣ ለዚህ ነገር ትመጥኛለች፣ እንዳንቺ የሚችል የለም ስትላት እንዴት ደስ እንዳለኝ። ምክንያቱም እንደዚህ ሲመሰክርላት መስማት ፈልጋለሁ። ትችላለች፣ በደንብ ነው የምትችለው። ሰው ልጅ ደግሞ ትችላላችሁ ብሎ ሲመሰክርላችሁ የበለጠ ኮንፊደንስ ይኖራችኋል ለመስራት፣ እንዴት ነው ሞራል ይኖራችኋል፣ የተሻለ ደረጃ ለመድረስ ብቻ አለ አይደል ካንድ ወደ ሁለት ሶስት እያሳደጋችሁ ነው። ልክ ፎቅ ሲሰራ ከታች ወደ ላይ እንደሚያድገው ሁሉ የሀይሚም ነገሮች እንደዛ ማደግ ይችላሉ። እና ደስ ብሎኛል። ሀይሚ ተመርጣ ነው በነገራችን ላይ በምንቴ ቻናል የመጣችሁ፣ ምክንያቱም እሷ ማሳመን መስራት ስለምትችል። ምንቴ እንግዲህ ያው ፕራንክ ነው የተደረገው። ምንቴ ንንንን ከሜላት ጋር አድርጓል በሚል እንግዲህ እቺ ንን ምትለዋቃል ቢብራራልን እንደሀሳብ ማለት ነው። ሀይሚዬ ብትን አድርገሽ ብታብራሪልን ጥሩ ነበርና ሜላትን አስረግዟል። ስለዚህ እሷ ደግሞ አርግዛለች ና የግድ የት ነው ያለው? ወይ በፖሊስ ትጠየቃለህ ወይ ደግሞ በአጠቃላይ ብቻ ልጅቷን ስልኳን ታነሳለ እንዴት የሴት ሕይወት ታበላሻለን በሚል ነበረ ምንቲ ፕራንክ የተደረገው እና ግን ፕራንክ ሲያደረጉት ቤተሰብ ማለት ነው ሀይሚዬ ስታቀጣጠል ስታቀጣጥል አትመችሁም፣ እንዲህ ልጅ ኮ መመታት አለበት ትላለች። እዛ ጋ እንዴት እንደ ሳያኩዛ ፓርት ላይ ሲቀጥል ደግሞ ሀይሚዬ እንዴ አስረገዘ የሚለውን ነገር ና ስታወራ አራ ያስኮረ ምመኛል እያለች ነበረ። እና ሰሞኑን ሀይሚዬን ቲቶክ ላይ እያዘዋወሩ ሀይሚ አርግዛለች፣ ቤተሰብ እንዲህ ከንፋስ ነው እንዲህ ሀይሚ የምታረግዘው እናንተ የምነካችሁ ካስታወሳችሁ፣ እሙሽ የካሄዳ የሰራችሁን ቪዲዮ አይታችኋል፣ አጭር ቀሚስ የለበሰችበትን ማለት ማለት ነው። በነገራችን ላይ ቀሚሶች ማለት ነው፣ የተለያየ ዲዛይን አላቸው፣ ማለት የእርግዝና ሳይሆን ስትለብሱ ቁጭ ስትሉ ይሄ ላስቲክ ነገሩ ወደ ላይ ይወጣና ጡታችሁ ስር ይሆናል። ገባችሁ? በዛን ሰዓት ምን ይሆናል? ቀሚሱ እራሱ ቡርፍ ፊል ና ያስረገዘ ሰው ሊመስል ይችላል፣ እንጂ ያንን ፎቶ እያነሳችሁ ሀይሚ አርግዛለች እያላችሁ እያዘዋወራችሁ ምናምን፣ እኔ በጣም ና ያሳቃችሁ ቢሆን ራሱ እኛ ደስ ነበር የሚለን። ተጋብተው ምናምን እንደዚህ ብሩኬና ሀይሚ ብታረግዝ ብትወልድ እንዴ፣ እኛ ስንጠብቅ አይደል እንዴ? አራት ልጆች መቼ ነው የሚመጡት? ከመቼ መቼ መጡ እያለን ስንጠባበቅ አደለን። እና ኤኒዌስ ሀይሚ እያርግዛለች ለምትሉ ሰዎች መልካም ምኞት ነው። ሀይሚዬም ከሶስት አመት በኋላ ትረግዛለች፣ ምክንያቱም ሴት ናት። ሴት ስንሆን ደግሞ አግብተን ማርገዛችን የማይቀር ነው አይደል? የተሰጠን ስጦታና ጸጋ ነው። ኤኒዌስ እና እንግዲህ ያው ምንቴ ፍራንክ ነው በነገራችን ላይ የተደረገው። እኔ በጣም ያስቀኝ ይቺ ንን የምትለው ቃል ማለት ነው ንንንን አደረገ፣ ሜሉን አስረገዘ። ሜሉ ግን ማነሽ? የት ነሽ? ነይ ውጪ፣ ነይ ውጪ። እኔ ቻናል ላይ ራሱ ሜሉ የምትባይ ካለች ነይ፣ ምክንያቱም ዝም ብሎ ነው ስሟ የተጠራው እንጂ ሜሉ የት ማን እንዴት እንደሆነች እራሱ አይታወቅም። ፕራንክ ሲደረግ በጣም ሪስፔክት አድርጎ ነበረ ልጁ። እንደውም እና ኒ የተናገረች ነበር ብቸኛ ወንድሜ ነው በጣም የምወደው የምሳሳለት ያው ሁለት ነን ብላለች። አንዳንድ ጊዜ ሀገራችን ላይ ሁለት ናቸው እንዳህያጡት ይባላላ የህያጡት ሁለት የሰውም ነው በነገራችን ላይ ክፉ እንዳታናግሩኝ እንጂ እና ሁለት ስትሆኑ እሱም ለእህቱ ይሳሳላታል፣ እሷም ለወንድሟ ተሳሳለኝ ሌላ ታናሽም ታላቅም እስከሌለ ድረስ እና ወንድሜን አሳድጉልኝ፣ እሱ አደገ ማለት እኔም አደግኩ ማለት ነው እያለች ነበር። ፕራንክ ሲደረግ ሁላ ስትመታው ዝም ብሎ ነው የተመታውኝ። እንደገና ደግሞ ሲኮሳተሩበት ፈገግ ብሎ በፈገግታው የተኮሳተሩበት ፊታቸው እንዲቀየር ወደ ፈገግታ እንዲስቁ ነው ያደረጋቸው ና ይሄንን ጸባይ ደስ ይላል፣ እውነት ለመናገር ምክንያቱም፣ ደግሞ ምንድን ነው፣ እስኪ የሆነ ነገር ብጥብጥ አርጋችሁ ማለት ነው አስቀምጡት፣ ወይንም ደግሞ የተበጠበጠ ፔፕሲ ለምሳሌ ከነ ሀይላንዱ ብጥብጥ አርጋችሁ ስከፍቱት ግንፍል ነው የሚለዋ። ስካስቀምጣችሁት ከትንሽ ቆይታ በኋላ ከከፈታችሁት የተረጋጋ ነው፣ ምንም የሚገነፍል ነገር የለውም። እና ምን ለማለት ፈልጌ ነው፣ ሳቅ፣ ፈገግታ፣ ጥሩ ፊት ማሳየት ብዙ ነገሮችን ከሞት ያድናል። ሊገላቸው የመጣ ሰው ራሱ ተመልሶ ልቡ ራርቶ ሊሄድ ይችላል። እንኳን አይደለም ቁጣ ይመጣል ሌላ ነገር የሚመልሳለሁ፣ ማለት ያክል ነው። ቤተሰቦቼ፣ ውድ ፋሚሊዎቼ በጣም ወዳችሁ የኔ ውዶች፣ ዝጋ ይበቃኛል። ባይ ባይ።